በተደጋጋሚ በጨጓራ በሽታና በሆድ መነፋት ለምትሰቃዩ ሰዎች የሚሆኑ በጣም ጠቃሚ ግን ቀላል መፍትሄዎችን እናያለን። እንደምናውቀው የጨጓራ በሽታ ካለባችሁ በየጊዜው ከሚሰማችሁ የመፋቅ የማቃጠልና የሆድ መነፋትን ባለፈ የምትፈልጉትን ምግብ መመገብ አለመቻላችሁም ሌላው ፈተና ነው። እርግጥ የጨጓራ ህመም በተፈጥሯዊ ምክንያቶች ሊመጣ የሚችል ቢሆንም በአብዛኛው ሰው ላይ የሚከሰተው ግን ደጋግመን በምንሰራቸውና በለመድናቸው መጥፎ ልማዶች የተነሳ ነው እነዚህን የጨጓራችሁን ጤና የሚያቃውሱ ጉዳዮችንም አጠር ባለ ሁኔታ እጠቁማችኋለሁ ለማንኛውም ለጨጓራ በሽታ ቀለል ያሉ መፍትሄዎችን በግልጽ የምትረዱበት ቪዲዮ ነው የሚሆነው ሰላም ጤና ያስጥልኝ የጤና ላይፍ ቤተሰቦች እንዴት ናችሁ ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ እና ላይክ አድርጋችሁ እንግዲህ ስለ ጨጓራ በሽታ ዝርዝር ያሉ ጉዳዮችን ወደ በኋላ ላይ የምናይ ይሆናል። አሁን ግን በቀጥታ የጨጓራ ህመማችሁን ለማከም በራሳችሁ ማድረግ የምትችሏቸውን እና ከጨጓራ ህመም የሚገላግሏችሁን ቀለል ያሉ የቤት ውስጥ መፍትሄዎችን ማየት እንጀምር። አንደኛ አተኛኘትን ማስተካከል። ወደ በኋላ ላይ በምናያቸው የተለያዩ ምክንያቶች የጨጓራ ሲድን ወደ ላይ በሚገፉና ምግብ ወደ ታች ሲወርድ ብቻ ሊከፈት የሚገባውን የጨጓራ በር በተደጋጋሚ ከታች ወደ ላይ በሚከፍቱ የተለያዩ ምክንያቶች የተነሳ የጨጓራችሁ በር ሊበላና ሊላላ ይችላል። ይህን ተከትሎም በጨጓራ ውስጥ ሁሌም የሚቀመጠውና ምግብን ለመፍጨት የሚያገለግለው ሃይድሮክሎሪክ አሲድ የጨጓራን በር በማለፍ የምግብ መውረጃ ቱቦን ተከትሎ ወደ ላይ የመመለስ እድልን ያገኛል። በዚህም የተነሳ አሲዱ ወደ ላይ በመጣ ቁጥር የማቃጠልና በደረት አካባቢ የመፋቅ ስሜቱ ስለሚበረታ ሰላማዊ እንቅልፍ ለማግኘት መቸገር፣ እንዲሁም ጠዋት ስትነሱም በጨጓራ ህመም የመሰቃየት እድላችሁ ሰፊ ይሆናል። ታዲያ ይህን የአሲዱን ጉዞ ለመግታት አተኛኘታችሁን ማስተካከል የመጀመሪያው መፍትሄ ነው። የጨጓራ ህመም እንዳለባችሁ ካወቃችሁና በተለይም የህመም ስሜቱ በሚከሰትበት ሰሞን ስትተኙ ከደረት እስከ ጭንቅላታችሁ ድረስ አልጋችሁን ከፍ ማድረግ ይኖርባቸዋል። ይህን ትክክለኛ ከፍታ ለማግኘት የአልጋችሁን የላይኛዎቹን ሁለት እግሮች ከ15 እስከ 20 ሴንቲሜትር ድረስ ከፍ ማድረግ በቂ ይሆናል። ይህ በጣም ቀላል የሚመስል መፍትሄ ጠዋት ላይ የሚኖር ማቀርሸትን ለማቆምና ሰላማዊ እንቅልፍ ለማግኘት የመጀመሪያው እርምጃ መሆን ይኖርበታል። ከዚህም በተጨማሪ የጨጓራ በራችሁ እስኪያገግምና አሲዱን ወደ ላይ ማሳለፍ እስኪያቆም ድረስ በተቻላችሁ አቅም በግራ ጎናችሁ ለመተኛት ሞክሩ። ሁለተኛ፣ ከምግብ በኋላ አለመተጣጠፍ። ብዙ ጊዜ በሀገራችን ከምግብ በኋላ ሻወር መውሰድ ወይንም ጎንበስ ቀና ማለት ለትርፋ አንጀት እንደሚያጋልጥ ሲነገር ይሰማል። ይህ ሐሳብ መሰረታዊ ስህተት ቢኖረውም ከምግብ በኋላ ተጣጥፎ መቀመጥ ወይንም ጎንበስ ቀና ማለቱ ግን የጨጓራ ህመምን በከፍተኛ ሁኔታ ያባብሰዋል። ቅድም እንዳልኩት የጨጓራ በሽታ ካለባችሁና የጨጓራ ሲዳችሁ ወደ ላይ እንዳይመለስ የሚከላከለው የጨጓራ በር ወይንም ቫልቬ በሚላላበት ወቅት ህመሙ እንዳይከሰት ከበላችሁ በኋላ ባሉት ሁለት ሰዓታት ውስጥ ከወገባችሁ ጀምሮ ቀጥ ማለት ይኖርባችኋል። ማታ ላይም ሆዳችሁ ሳይጎድል ወይንም ሁለት ሰዓታትን ሳትቆዩ ወዲያው ወደ አልጋ መሄድ የለባችሁም። የምትሰሩ ስራ መቆምም ሆነ መቀመጥ የሚጠይቅ ከሆነም ከበላችሁ በኋላ ቀጥ ማለታችሁን እርግጠኛ ሁኑ። ይህን በማድረግ ጨጓራችሁ የተመገባችሁትን ምግብ አብላልቶ እስኪጨርስና የአሲድ እንቅስቃሴው እስኪረጋጋ ድረስ የሚኖረውን የሆድ መነፋት፣ ቃርና የማቃጠል ስሜትን ማስቀረት ትችላላችሁ። ሶስተኛ ምግብ መምረጥ። ምግብ በራሱ የጨጓራ ህመምን የሚፈጥር ባይሆንም አንዳንድ ምግብ እና መጠጦች ግን የጨጓራ ህመሙን በከፍተኛ ሁኔታ ያባብሳሉ። በተለይም በደረት ላይ የሚከሰተውን የማቃጠል ስሜት ወይንም ሃርትበርን የሚፈጥሩ የምግብ አይነቶችን መራቅ ያስፈልጋል። እነዚህ ምግቦች በተወሰነ መልኩ ከሰው ሰው ልዩነት ቢኖራቸውም እንደ አጠቃላይ ግን ቅመም የበዛባቸው፣ በዘይት የሚጠበሱ ምግቦች እንዲሁም ቲማቲም፣ ሽንኩርትና ቃሪያ የጨጓራ ህመምን ከሚቀሰቅሱት ምግቦች ውስጥ ይጠቀሳሉ። እንዳልኳችሁ ግን እነዚህ ምግቦች ተጽዕኖቸው ከሰው ሰው ስለሚለያይ እናንተ ላይ የትኞቹ ምግቦች የተለየ ተጽዕኖ እንዳላቸው ማወቅና ሰውነታችሁን መረዳት ይኖርባቸዋል። ከምግቦቹም በተጨማሪ የአልኮል መጠጦች እንዲሁም ሻይና ቡና በተለይም የጨጓራ ህመሙ በተነሳበት ሰሞን ልትርቋቸው የሚገቡ መጠጦች ናቸው። በጋዝ የተሞሉና የሚያስገሱ መጠጦችም ደስታን የሚፈጥሩና ለዳይጀሽን የሚጠቅሙ ቢመስሉም የጨጓራ አሲድን ወደ ላይ የሚመልሱ ስለሆነ እነዛንም ፈጽሞ መጠቀም የለባችሁም። በተቃራኒው ደግሞ አንዳንድ ምግቦች የጨጓራ ህመምን የማስታገስ አቅም አላቸው። ከእነዚህ ጠቃሚ ምግቦች ውስጥ እርጎ፣ ዝንጅብል፣ አጃ፣ እንደ ጎመንና ሰላጣ ያሉ አረንጓዴ ቅጠል ያላቸው አትክልቶች እንዲሁም ሀባብ፣ ፓፓያና አናናስ የጨጓራ ህመምን ለማስታገስ በጣም ጠቃሚ ናቸው። አራተኛ የምግብ ሰዓትን ማስተካከል። በአንድ ጊዜ ብዙ ምግብ አትመገቡ። በተለይም የጨጓራ ህመሙ በተነሳበት ወቅት የአመጋገብ ሥርዓታችሁን መቀየር ይኖርባችኋል። ልክ እንደ ቀድሞ በቀን ሶስት ጊዜ ማለትም ቁርስ፣ ምሳና አራት ላይ ሙሉ ሰሃን ምግብ እየተመገባችሁ መቀጠል አትችሉም። ቢያንስ የህመም ስሜቱ እስኪያልፍ ድረስ ባሉት ቀናት ውስጥ በቀን አነስ አነስ ያሉ አምስት ወይንም ስድስት ምግቦችን ወደ መመገብ ማዘንበል አለባችሁ። አምስተኛ የሰውነት ክብደትንና አለባበስን ማስተካከል የጨጓራ በሽታን ከሚያባብሱት ነገሮች ውስጥ አንዱ ከፍተኛ የሰውነት ክብደት መጠን ነው። የቦርጭ መጠን እየጨመረ ሲሄድ የጨጓራ ሲዱ እንዳይወጣ ዘግቶ የሚይዘው በር ወይንም ቫልቬ ላይ ከፍተኛ ጫናን በመፍጠር እንዲከፈት ያደርገዋል። ይህ ሁኔታም የጨጓራ አሲዱ በብዛት ወደ ላይ እንዲመለስ ስለሚያደርገው የማቀርሸትና የማቃጠል ስሜቱ ከፍተኛ ይሆናል። በነገራችን ላይ የጨጓራ ህመም በእርጉ ሴቶች ላይ በብዛት የሚያጋጥመውም በዚሁ በሆድ አካባቢ በሚኖረው የክብደት መጨመር መሆኑን መረዳት ተገቢ ነው። ስለዚህ የጨጓራ ህመም እንዳይባባስም ሆነ ቀድሞውንም ለሚሰማን ህመም መነሻው እሱ ሊሆን ስለሚችል የሰውነት ክብደትን ማስተካከል ተገቢ ነው። ያን ለማድረግ ደግሞ ከዚህ በፊት ያቀረብኩላችሁን በውርጭን ለመቀነስ የሚረዱ የተለያዩ አማራጮችን የሚጠቁሙ ቪዲዮዎችን መመልከት እና ለእናንተ የሚመቻችሁን ተግባራዊ ማድረግ መክራለሁ። ከሰውነት ጋር በተያዘ ሌላው ብዙ ሰው የማይረዳው እና የጨጓራ በሽታን የሚያባብሰው ጉዳይ ደግሞ አለባበስ ነው። በተለይም በወገብ አካባቢ በጣም ጠበቅ ያሉ ልብሶችን እና ቀበቶችን መጠቀም የጨጓራ በሩን ወደ ላይ በመግፋትና በመክፈት አሲዱ ሾልኮ የሚያመልጥበትንና ወደ ላይ የሚመለስበትን እድል ሰፊ ያደርገዋል። ስለዚህ በተቻላችሁ አቅም ወገባችሁ ዙሪያ ለቀቅ ያሉ ልብሶችን መልበስ ይኖርባቸዋል። እንግዲህ ከእነዚህ ነገሮችም በተጨማሪ ሁሌም እንደሚባለው ሲጋራና መሰል ሱሶች ካሉባችሁም እነዛንም ማቆም የጨጓራ ህመሙን ለማጥፋት እጅግ በጣም አስፈላጊ ይሆናል። ለዚህ ምክንያቱ ደግሞ በሲጋራ ውስጥ ያለው ኒኮቲን የተሰኘው ንጥረ ነገር የጨጓራ በርን የበለጠ ስለሚያላላው እና የአሲድ ምርቱም በከፍተኛ ሁኔታ እንዲጨምር ስለሚያደርገው ነው። እነዚህን የአመጋገብና የአኗኗር ስርዓቶችን በማስተካከል የጨጓራ በሽታን መከላከል፣ ተከስቶም ከሆነ የህመም ስሜቱን ማስወገድ ይቻላል። ሌላው ትኩረት ሊሰጠው የሚገባው ጉዳይ የመድኃኒቶች አወሳሰድ ነው። የተለያዩ ለህመም ማስታገሻ ተብለው የሚወሰዱ እንደ ፓራሲታሞልና አድቪል ያሉ መድኃኒቶች በጨጓራ ውስጥ የሚኖረውን የአሲድ መጠን የሚጨምሩ ስለሆነ የጨጓራ ህመም ያለባችሁ ሰዎች መድኃኒቶቹን ከመውሰድ ብትቆጠቡ ይመከራል። ግዴታ የህመም ማስታገሻዎችን መውሰድ አስፈላጊ ከሆነም ከምግብ በኋላ ብቻ መሆን አለበት። እንግዲህ እነዚህን ተፈጥሯዊ የመፍትሄ አማራጮችን ከተገበራችሁ በኋላም የጨጓራ ህመሙ መቆም ካልቻለ ቀጣዩ እርምጃ ወደ ፋርማሲ ማምራት ይሆናል። በፋርማሲዎች ውስጥ ያለ ሐኪም ትእዛዝ የሚሸጡ አንቲአሲዶችን ወይንም የአሲድ ምርት መጠንን የሚቀንሱ መድኃኒቶችን ማግኘት ይቻላል። እነዚህ መድኃኒቶች ቀለል ያሉትና ከሌሎች ህክምናዎች በፊት መወሰድ ያለባቸው ስለሆኑ መድኃኒቶቹን ለመግዛት ስትሄዱ ለፋርማሲስቶቹ ያላችሁበትን የህክምና ደረጃ እንዲያውቁ በግልጽ ማስረዳት አለባችሁ። እነዚህን ቀላል የጨጓራ መድኃኒቶችን ተጠቅማችሁም ለውጥ ማየት ካልቻላችሁ ግን ግዴታ ወደ ህክምና ቦታ ማምራትና ሐኪም ማነጋገር እንዲሁም ምርመራ ማድረግ ይኖርባቸዋል። እስከዛው ድረስ ግን በየዕለቱ ጠዋት ስትነሱ በባዶ ሆዳችሁ ሁለት ብርጭቆ ለብ ያለ ውሃን በመጠጣት የህመም ስሜቱን ማስታገስ ትችላላችሁ። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ያስቀምጡልኝ። ይቻው ይመቻችሁ።